ጣፋጭ አንሳልኝ። አለንም ጣፋጭ አንሳልኝ፣ ጣፋጭ አንሳልኝ። ከጤና ጋር ልብላ እንጂ የረጅም ዓመት ደስ የሚሉ ነው ለመዋል ተበላላቱ። ከዛ ቀናቹ ብራይት ነው የሚሆነው። ብራይት በቃ። በነገራችን ላይ ያለ ኬክ ሰው እንዴት ይኖራል? ጣፋጭ ነገር በጣም ትወጃለሽ። አይ፣ በነገራችን ላይ ሀቢብ ጣፋጭ መውደድ አለበት። ስትናደድ ጣፋጭ ስትበላ ራሓ ትሆናለህ ለምንም ነገር። አንተ አሁን የምትወደው ጥቁር ቡና ነው ምክንያቱ

ነገራችን ላይ ሀገር ስታረጅ ታቁማለች። ሰው ሲያረጅ ና ይከለከላል፣ ስኳር ይከለከላል፣ ጮማ ይከለከላል፣ አይደል? ሳናረጅ ታዲያ ምጥጣር ግን በልተን እስክናረጅ መጠበቅ አይሻልም? ሳይከለክሉን ከምናቁም። እኔ መቼም አላህዬ ከጤናዬ ጋር ላርጅ ጮማዬንም አጥንቴን እየጋጥኩኝ ኬኬን እየበላሁ እንቂሴን እንደጣፋጭ ተባሉ ሁሉ እየበላሁ ከጤና ጋር መቶ አመት በቄ ነው። በነገራችን ላይ ዛ ዛሬ እሁድ ነው። እሁድ ደግሞ ታውቃላችሁ የሳምንቱ እረፍታችን ነው። እሁድ ስለሆነ የምናርፈው ልጆቼ ጋር አፏ ብለን እንደዚሽ ቡናችንን እየጠጣን ሚ የሚያርፈው እሁድ ነው። እንደዚህ ነው የምናሳልፈው። እናንተ መቼ መቼ ነው የምታርፉት? ወደ አንዱ ሞቃታማ ሀገሮች ከሚሴ ምናምን ብዙ ጊዜ ጁማ ነው የሚያርፉት። እኛ ጋር ወደዚህ ከሚሴ ምናምን ደግሞ እሑድ ነው ቤት እንትን የማይከፈተው ሱቅ ምናምን የማይከፈተው እሑድ ነው። አሁን ደግሞ ተለምዷል። ደሴ ውደሴ ብትወ ጭራሽ ነው እንትን የማታገኙት ጭራሽ ሱቅ ሁላ ተከፍቶ አታገኙም። ውደሴ አስገባም። ከዚህ ውስጥ ኬኬን እንዳትገጭ አንቺ

ምንድነው? ዝም በሉ። ከኋላ እየመጣችሁ አታውም። በነገራችን ላይ ዛሬ ሰርግ ነበረን እና ከዛ መተን ነው እንግዲህ፣ እንደዚህ ቁጫ ነው ልጆቼ። ከራሸው የሚበሉትን በልተው ያው የኔ ኬት አይነካም ብያችኋለሁ። የራሳቸውን ሂሳብ በልተው የኔን ሂሳብ አስቀምጠው ነው የጠብቁኝ። በጣም ነው የማመሰግነው። እንደዚህ ሂሳባችሁ ነው። ለምን አሁን አንተ ታቀና ያለ ሂሳብ መስጠት አስለምዳቸው ነው ዱሩ፣ ይሄ ነው አይደለም። ሂሳብ ሂሳብ ነው። ወኩል የኔን ሂሳብ አስቀምጠውልኛል፣ የራሳቸውን ሂሳብ ብልት አርገዋል። በጣም ነው የማመሰግነው። እሺ፣ እንደዚህ ስላደረጋችሁልኝ ምንድን ነው አለ ያቆያችሁ

በነገራችን ላይ ኬክ በጣም ጠቃሚ ነገር ነው። ብዙዎቻችሁ ጣፋጭ አታብዥ ኬክና ምን ነገር አታብዥ ትልኛላችሁ። ነገር ግን ደስ የሚል ውሎ ለመዋል በመጀመሪያ ኬክ መብላት የኔ መርሄ ነው። በቃ ያለ ኬክ ምንም ነገር አይሆንም። ስለሆነ ቅድሚያ ቆንጆ ክሬም ያለው ኬክ ተበላላችሁ ማለት ነው። ከዛ ጣፋጭ ተጨምራላችሁ፣ ሌሎች ጣፋጭ ነገሮችም ምናምን ጨመር ጨመር አድርጋችሁ ተበላላችሁ። ከዛም ቃናችሁ ብራይት ነው የሚሆነው። ብራይት በቃ። በነገራችን ላይ ያለ ኬት ሰው እንዴት ይኖራል? ኦ ማይ ጋድ። አሁን እነዚህን ቀመስቀመስ ስታደርጉ የጀበና ማስቀመጫ አልመጣም። በጣም ወራራችሁ ራሱ እንዴት ደስ እንደሚለው